ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነሐሴ 22 ቀን 1997 ዓ.ም በመንበረ ጸባዖት ቅዱስ ሥላሴ ካቴድራል በተካሄደው ሥርዓተ ሲመት በብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት አንብሮ ትዕድ ከተሾሙት 17 አባቶች መካከል ብፁዕ አቡነ ዲዮስቆሮስና ብፁዕ አቡነ ሳዊሮስ ይጠቀሳሉ። በወቅቱ ብፁዕ አቡነ ዲዮስቆሮስ በትግራይ ክልል የደቡባዊ ዞን ሀገረ ስብከት የማይጮ ጳጳስ፣ ብፁዕ አቡነ ሳዊሮስ የነገሌ ቦረና ሀገረ ስብከት ጳጳስ ሆነው እንዲሰሩ በቅዱስ ሲኖዶስ ምልዓተ ጉባኤ ተመድበዋል። ብፁዓን አበው ሊቃነ ጳጳሳቱ በተመደቡባቸው አህጉረ ስብከት በልማት በስብከት ወንጌል በርካታ ሥራዎችን ሰርተዋል። ከ2009 እስከ 2011 ዓ.ም ተምረት ብፁዕ አቡነ ሳዊሮስ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ ሆኖ ተመረጡ። ለዋና ጸሐፊነት የተመረጡት ብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋ ወሊሶ ሀገረ ስብከት ሊቀጳጳስ፣ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅነት የተመረጡት ብፁዕ አቡነ ዲዮስቆሮስ የደቡብና ምስራቃዊ ትግራይ አህጉረ ስብከት ሊቀጳጳስ ነበሩ። ብፁዕ አቡነ ዲዮስቆሮስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ በነበሩበት ዘመን በርካታ ሥራዎችን ሰርተዋል። ቅዱስ ሲኖዶስ በየጊዜው የሚወስናቸውን ጉዳዮች በሕገ ቤተ ክርስቲያን መሠረት በመፈጸም በማስፈጸም መምሪያዎችንና ድርጅቶችን ሁሉ በበላይነት በመምራት የፋይናንስና ንብረት አስተዳደር የሂሳብ አያያዝ በስርዓት እንዲሰራ እንዲመራ አድርገዋል። እሱ አቡነ ሳይሮስም የቅዱስ ሲኖዶስ ዋና ጸሐፊ በነበሩበት ዘመን የቅዱስ ሲኖዶስ አጀንዳዎችን በማዘጋጀት የቅዱስ ሲኖዶስ ምላተ ጉባኤው ውሳኔ ትእዛዙን ለጠቅላይ ቤተ ከነት ጽፈት ቤትና ለሚመለከታቸው አካላት በማስተላለፍ በተግባር ላይ በኋላቸውን በመከታተል ስላፈጻጸማቸውም ለምላተ ጉባኤው ሪፖርት በማቅረብ የሚጠበቅባቸውን ኃላፊነት ተወጥተዋል። በ2017 ዓ ም በግንቦት ርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ ግንቦት 15 ቀን 2017 ዓ ም ባደረገው ጉባኤ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅና የቅዱስ ሲኖዶስ ዋና ጸሐፊን ሾመዋል። የቅዱስ ሲኖዶስ ዋና ጸሐፊና የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ ምርጫን አስመልክቶ በሥራ ላይ የነበሩት ብፁዓን አባቶች የሥራ ዘመናቸውን ያጠናቀቁ በሆኑ ለቀጣይ ሦስት ዓመታት ብፁዓን አባቶችን ለመምረጥ እጩዎችን የሚያቀርቡ ብፁዓን አበው ሊቃነ ጳጳሳትን በመሰየም ምላተ ጉባኤው ተገቢው ምርጫ አከናውኗል። በዚህ መሠረት ለቅዱስ ሲኖዶስ ዋና ጸሐፊነት ብፁዕ አቡነ ዲዮስቆሮስን በደቡባዊ ዞን ማይጨው የደቡባዊ ምሥራቅ ትግራይ አህጉረ ስብከትና በመንበረ ፓትርያርክ የቅርሳ ቅርስ ጥበቃና ቤተ መጻሕፍት ወመዘክር ሙዚየም መምሪያ የበላይ ኃላፊ የማኅበራት ማደራጃ መምሪያና የራያ ሀገር ስብከት ሊቀጳጳስን መርጦ ሰይሟል። ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅነት ብፁዕ አቡነ ሳዊሮስን የደቡብ ምዕራብ ሸዋ የሸገር ከተማና የምስካየ ኅዙናን መድኃነ ዓለም ገዳም የበላይ ኃላፊ ሊቀ ጳጳስን መርጦ ሰይሟል። ሁለቱም ብፁዓን አባቶቻችን በቤተ ክርስቲያን ሰፊ አገልግሎት ሰጥተዋል። በ2017 ዓ ም ካካሄዱት ሐዋርያዊ አገልግሎታቸው በጥቂቱ እናስቃኛችሁ። ብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋ የሸገር ከተማና ና የምስካየ ኅዙናን መድኃኔ ዓለም ገዳም የበላይ ኃላፊ ሊቀጳጳስ በልማት፣ በስብከተ ወንጌል በርካታ ስራዎችን አከናውነዋል። የገጠሪቱን ቅድስት ቤተ ክርስቲያን የሚያገለግሉ የቋንቋ ሰባኪያንን በማፍራት በአካባቢው ቋንቋ የሚያስተምሩ ሰባኪያንን በማሰልጠን በልማት ሥራ ሕንፃዎችን በመገንባት አብያተ ክርስቲያናት እንዲታነጹ በማድረግ በርካታ ስራዎችን ሰርተዋል። ከደንብ ብሎ የተጀመረ በዚህ በሰበታ አዋስ በደቡብ ምዕራብ ሸዋ ሀገረ ስብከት በነበረ ሰዓት የተጀመረ ስራ ነው። ከዛም በኋላ ደግሞ ሸገር ሀገረ ስብከት ከተባለበት ጊዜ ጀምሮ ሌሊትም ቀንም በመሯራጥ በአጭር ጊዜ ውስጥ በ2014 ጀምሮ እስካሁን ድረስ በሶስት ዓመታት ችላ ሳይሉ ወደኋላ ሳይሉ መላከ ሰላም አለማየሁና የዚህ የክፍለ ከተማው የስራ ኃላፊዎች ሰራተኞች በሙሉ ምንም እረፍት ሳረጉ ጥረት ሳድርጉ ሲወጡ ሲወርዱ በጣም ሲደክሙ ቆይቶ፣ እግዚአብሔር አምላክ ድካማቸውን አይቶ ዛሬ ለምርቃት በቅተዋል። ይህ ትልቅ ደስታ ነው ለሀገር ስብከታችን ይሄ ስራ በሀገር ስብከታችን ይሄ ስራ በመሰራቱ ትልቅ ደስታ ነው የሚሰማን። እግዚአብሔር አሁንም የተመሰገነ ይሁን። እግዚአብሔር አምላክ ለዚህ ሰዓት ድካማችሁን፣ ጉልበታችሁን፣ ውጣ ውረዱን ሁሉ እግዚአብሔር አምላክ አይቶ አስጀምሮ በሰላም ስላስፈጸማችሁ አሁንም ለእግዚአብሔር ክብር ምስጋና ረሱ ይሁን። ያው እንግዲህ እግዚአብሔር ያስጀምራል የሚያስፈጽመው መስሉ ነው እና በጉልበታችሁም፣ በጊዜያችሁም፣ በእውቀታችሁም በማንኛውም እገዛ ያደረጋችሁ ሁሉ እግዚአብሔር አምላክ ይባርካችሁ፣ እድሜ ከጤና ጋር እስታችሁ። በዛሬ ዕለት የምናከብረው በዓል ሁለት በዓል ነው። አንደኛው በዚህ ታላቅ ገዳም የጌታችንና የአምላካችን የመድኃኒታችን ዓለምን ታቦተ ህግ ከመንበረ ክብሮ አውጥተን ቅዳሴ ቤቱን በማሰብ የምናከብረው በዓል ሲሆን በኢትዮጵያን ምዕመናን እና በግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ጸሎት እንዲሁም በኢትዮጵያውያን አርበኞች ተጋድሎት የተገኘው የድል በዓል ነው። ይህ የኢትዮጵያውያን ድል ይገኝ ዘንድ ጀግኖች አባቶቻችንን የረዳ የምስካየ ኅዙናን መድኃኔ ዓለም ታቦተ ሕግ ነውና ስለ ታቦተ ሕጉ እንዲሁም ስለ ገዳሙ ጥቂት ለማለት እወዳለሁ። የምስካይ ኅዙናን መድኃኔ ዓለም ገዳም ታቦት በዳግማዊ አጼ ምኒልክ እና በእቴጌ ጣይቱ መልካም ፈቃድ በመምህር ፈቃደ እግዚእ አጓጓዥነት በ1895 ከኢትዮጵያ ወደ ኢየሩሳሌም ሄደ። ከዚያም በቅድስት አገር ኢየሩሳሌም ላሉ ኢትዮጵያውያን ምዕመናን በደር ሱልጣን ገዳም አገልግሎት መስጠት ጀመረ። የመድኃኔ ዓለም ታቦት አገልግሎት መስጠት የጀመረው ወደ ኢየሩሳሌም በሄደበት በ1895 ዓመተ ምሕረት ሲሆን ታቦተ ሕጉ እስከ ዛሬ ድረስ የምዕመናን ልመናና ጸሎት በመስማት ያዘኑትን በማጽናናት የተቸገሩትን በመርዳት መጠጊያ ለሌላቸው መጠጊያ በመሆን ለ122 ዓመታት አገልግሎቱን በመስጠት ላይ ይገኛል። የምስካየ ኅዙናን መድኃኔ ዓለም ታቦተ ሕግ በሦስት የተለያዩ አገሮች ላይ አገልግሎት ሰጥተዋል። አንደኛ፣ በቅዱስ ሀገር ኢየሩሳሌም ለሰላሳ አራት ዓመታት ከኢትዮጵያውያን ምዕመናን ጋር ሁለተኛ በእንግሊዝ ሀገር ለአራት ዓመታት ከጃንሆይ ጋር። ሶስተኛ በኢትዮጵያ በሆኑ የአዲስ አበባ ዩኒቨርሲቲ በቀድሞው ስሙ ገነተ ልዑል ቤተ መንግስት ለሁለት ዓመታት አባ ኃይሌ ብሩክ የተባሉ አባት ማይጠንት እያደረጉ፣ እንዲሁም በአሁኑ ሰዓት የካቲት 12 ሆስፒታል በቀድሞ ስሙ ቤተ ሳሄዳ ለሰብአት ዓመታት፣ አሁን ባለንበት የምስካየ ኅዙናን መድኃኔዓለም ሕንጻ ቤተ ክርስቲያን ለሰባ አምስት ዓመታት በአጠቃላይ እስከ ዛሬ ድረስ አንድ መቶ ሃያ ሁለት ዓመታት ተገቢውን አገልግሎት በመስጠት ላይ ይገኛል። ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ በደቡባዊ ዞን ማይጨው የደቡባዊ ምስራቅ ትግራይ አህጉረ ስብከትና በመንበረ ፓትርያርክ የቅርሳ ቅርስ ጥበቃና ቤተ መጻሕፍት ወመዘክር ሙዚየም መምሪያ የበላይ ኃላፊ የማህበራት ማደራጃ መምሪያና የራያ ሀገር ስብከት ሊቀ ጳጳስም በሀገር ስብከታቸው በማህበራት ማደራጃ መምሪያ ባህሪያነት የሚጠቀሱ ስራዎችን ሰርተዋል። እግዚአብሔር ቤተ መቅደስ ስለሆን እግዚአብሔር የሚፈልገው ከኛ አንድነትን ነው። እግዚአብሔር ከኛ የሚፈልገው አንድ ልብን ነው አንድ ሀሳብ፣ አንድ ልብ፣ አንድ መንፈስ፣ አንድ እምነት፣ አንድ ጥምቀት። ይሄ ነው በእኛ ላይ ሊሰራ የሚገባው። በዚህ መሰረት ሆነን ቤተ ክርስቲያናችንን ማገልገል ቀኖናችን። አሁን ወጣቱ የቤተ ክርስቲያን ተረካቢ ነው እንላለን። ከተረከባችሁ ቆያችሁ። ከተረከባችሁ ቆያችሁ። ሰው እምነቱን ቤተ ክርስቲያኑን የሚረከበው በአርባ ቀኑ ወንድ ልጅ ሲጠመቅ፣ በሰማንያ ቀኑ ሴት ልጅ ስትጠመቅ ጀምሮ ነው ርክክቡ፣ ርክክቡ። ስለዚህ አሁን መስራት ብቻ ነው የሚያስፈልገው ማለት ነው። መስራት ብቻ እና ልጆቻችን ትልቅ ስራ እየሰራችሁ ነው እናውቃለን። ትልቅ አስተዋጽኦም እያደረጋችሁ ነው። የቤተ ክርስቲያን አጥር ናችሁ የቤተ ክርስቲያን አገልጋዮች ናችሁ በዚህ መሰረት ከናንተ የሚጠበቀው እርስ በርሳችሁ መዋደድ አንድ መሆን መነቃቀፍ መለያየት ይጎዳናል እንጂ አይጠቅመንም ከታች እስከ ላይ ከላይ እስከ ታች ድረስ ቤተ ክርስቲያንን ማገልገል የምንችለው በአንድነት ነው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 ብዙዕ አባታችን ያዩት ትልቅ ስራም ነው ያው የሰሩት፣ እና ያው የሲኖዶስ ስራ ነው። ይሄም ሊሆን የሚገባው የቅዱስ ሲኖዶስ ስለዚህ እሳቸው ጀምረዋል። እንግዲህ ያው መደጋገፉ አስፈላጊ ነው። ተደጋግፈን ከሰራን ብዙ የሚሰራ ነገር አለ። ብዙ ውጤትን ማግኘት ይቻላል። እስካሁን ግን ብፁዕነታቸው በራሳቸው እግዚአብሔር ባመለከታቸውና እሱ በረዳቸው ነው የሰሩትም ሲሰሩ የቆዩትም እና አሁንም የብፁዕነታቸው ሐዋርያዊ አገልግሎት ያው የተሳካ እንዲሆን ረጅም እድሜ ከጤና ጋራ ምኞቴን እየገለጽኩ እንኳን ደስ ያለዎት እላለሁ። ሁላችንም የዚህ ደስታ ተካፋይ መሆናችንን ያው ደስ ብሎናል። እኔም ትናንት ነው እንደ አባታችን የነገሩኝ ያው መገኘት አለብን ብለን ሁለታችንም ለመገኘት ከዚህ በረከት ከዚህ ታሪክ ታሪክ በከዚህ ይጀምርና እያደገ ይሄዳል። ከታሪኩ እንዳንጎድል በዚህ ታሪክ ውስጥ እንድንሳተፍ አድርገውናል። ይህም ብልህነትና አዋቂነት አስተዋይነት ነው የሚያመለክተው። ባለፉት ሶስት ዓመታትም በፈቃድ እግዚአብሔር ለሶስት ዓመታት የተመረጡት አባቶች መስራት ያለባቸውን ሰርተዋል። አሁን ደግሞ የተመረጡት ብፁዓን አባቶቻችን ብፁዕ አቡነ ሳዊሮስና ብፁዕ አቡነ ዲዮስቆሮስ ለመጪው ሶስት የአገልግሎት ዓመታት ተተክተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለሀገራችን እድገትና ስልጣኔ ፈርቀዳጅ በመሆን ያበረከተችው አስተዋጽኦ በታሪክ ምዕራፍ ውስጥ በጉሉ ሰፍሮ እንደሚገኝ ሁሉ ዛሬም በዘመናችን እንደቀደመው ዘመን ተሻጋሪ ሥራ ለመሥራት የስብከት ወንጌል አገልግሎት በስፋት እንዲዳረስ፣ የአብነት ትምህርት ቤቶች እንዲስፋፉ፣ የተዘጉ ቤተ ክርስቲያናት አገልግሎት እንዲሰጡ፣ ምእመናን የተሻለ አገልግሎት እንዲያገኙ ማድረግ፣ የቤተ ክርስቲያን ገቢ እንዲጨምር የተለያዩ ፕሮጀክቶችን በመቅረጽ ዘመን ተሻጋሪ ስራ ለመስራት እንዲቻል ሁላችንም ከብፁዓን አባቶቻችን ጎን በመሆን የድርሻችንን፣ የሚጠበቅብንን አስተዋጽኦ ማድረግ ይገባናል። ቤተ ክርስቲያንም የክርስቶስን አንድነት ነው የምታስተምረን የምታሳየን የክርስቶስን አንድነት እንድንኖር በአንድ ሆነን ምእመናኑም ካህናቱም አንድ ሆነን እንድንጠብቃት እንድናገለግላት እንድትስፋፋ የበኩላችንን ድርሻ እንድንወጣ ነው የተጠራ ነው፣ የተጠራ ነው ለራሳችንም ክብር ነው፣ ለእግዚአብሔርም ክብር ነው ለቤተ ክርስቲያንም ሕልውና ነው። ጥሪያችን ይሄን ይመስላል። እንግዲህ ያው ክርስትና መጠራት ነው። ክህነትም መጠራት ነው። የተጠሩ ብዙዎች ናቸው፣ ነገር ግን የተመረጡ ደግሞ ጥቂቶች ናቸው ተብሏል። እግዚአብሔር ሁሉንም ጠርቷል። ክርስቶስ በሥጋዊው ዘመን ወደዚህ ምድር በመጣ ጊዜ ቃሉን ሲያስተምር የነበረው ጎሳን ዘርን ሰዎችን ለይቶ አይደለም ለሁሉም ነበረ የሚያስተምር የነበረው። ለሁሉም ነው ቃሉ የተዘራው ያስተማረው። ያመኑ አሉ ያላመኑ አሉ የተቀበሉ አሉ ያልተቀበሉ አሉ የተከተሉ አሉ ያልተከተሉ አሉ። እና ስለዚህ ጥሪው ለሁላችን ነው እና በተለይ ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በእግዚአብሔር ፈቃድ በዚህ ምድር የተመሰረተች የበቀለች ያለች በየዘመናቱ ሁሉ የተለያየ ፈተና አሳልፋ የኖረች እየኖረችም ያለች አሁንም በፈተና ውስጥ የምትኖር ወደፊትም ፈተናውን አሸንፋ ዘመን ተሻጋሪ የምትሆን ቤተክርስቲያን ናት። የኛ ቤተክርስቲያን ብዙ ይችን አገር የመሰረተች ለዚች አገር ትልቅ አስተዋጽኦ ያበረከተች ትልቅ የአገር አሻራ ናት። ኢትዮጵያ ቤተ ክርስቲያን ሰላም፣ ፍቅርን፣ ሥነ ሥርዓትን የምታስተምረው ሁሉ ነገር የሚመጣው የሚወጣው ከዚህች ቤተ ክርስቲያን ነው እና በሰላም እንደ አባቶቻችን እንደ እናቶቻችን እንደ ቀድሞ አያቶቻችንና እናቶቻችን እንደነሱ ሆነን ጠንክረን መገኘት ያስፈልጋል። እንደነሱ ጠንካሮች ለሃይማኖታቸው፣ ለእምነታቸው፣ ለሀገራቸው ጠንካሮች ሆነን ልንገኝ ይገባናል። እንደነሱ በሰላም በፍቅር፣ በአንድነት፣ በመከባበር መኖር ይገባናል። ስለ እምነታችን ስለ ሃይማኖታችን ደግሞ አክብረን ጠንክረን እንድንሰራ ያስፈልጋል። በዚህ ውስጥ ግን ሁሉም ነገር መሆን የሚችለው ሰላም ሲኖር ነው፣ ፍቅር ሲኖር ነው፣ መከባበር ሲኖር ነው። ጾሙም ጸሎቱም ሰላምና ፍቅር ካለ ነው ተቀባይነት የሚያገኘውና ስለዚህ ሰላም ያስፈልገናል፣ ፍቅር ያስፈልገናል፣ መተባበር ያስፈልጋል፣ መከባበር ያስፈልጋል። ሕግና ደንብ አክብረን ከሰራን ግን ያ ለቀጣዩ ትውልድም ይተላለፋል። ቤተ ክርስቲያንም ተጠቃሚ ትሆናለች። ቤተ ክርስቲያንም ተጠቃሚ ትሆናለች። ስለዚህ ህጎች፣ ደንቦች፣ መመሪያዎች ማክበር ቀኖናውን መጠበቅ ዶግማውን መጠበቅ ቤተ ክርስቲያን እዚህ ውስጥ ነው ያለችው። ሌላው ትርፍ ነው። ሌላው ለአገልግሎት ድጋፍ ሰጭ ነው የሚሆነው። እና በዚህ መሰረት ከተጓዛችሁ ምንም ቤተ ክህነቱ ከእናንተ የሚወስደው ነገር የለም። የእናንተን መበርታት መጠናከር አንድ ሆኖ ማገልገል አላማችሁን ማሳካት ብቻ ነው። ድጋፍ ሊሰጣችሁ የሚችል እንጂ ቤተ ክህነት ሲባል ልክ የሚበረግጉ ሰዎች አሉ። ግን ቀርቦ ማየት ቀርቦ ያለውን ችግር መመልከት ካዩ በኋላ ነው እንግዲህ ይሄ ክፉ ነው፣ ይሄ ደግ ነው፣ ይሄ መጥፎ ነው፣ ይሄ ደግሞ መልካም ነው ማለት የምንችለው ሳናይ መመስከሩና መናገሩ ግን ትርጉም የለውም። ቤተክህነቱም የናንተም ነው የእኛም ነው። እኛ ለግላችን የሰጠን የለም የግላችንም አይደለም የሁላችንም ነው። ቤተክህነት ሲባል ሁሉንም ነው ሁሉንም ነው። በክህነት አገልግሎት የምትመራ ቤተክርስቲያን የምትመራ ቤተክርስቲያን ይሄ ኦፊስ ነው። ቤተክህነት ማለት ያው ለመንፈሳዊ አገልግሎታችንና ለክርስትናችን ድጋፍ ሰጭ መሪያችን ማለት ነው። እና በዚህ መሰረት ጠንክረን ህጉን፣ ደንቡን፣ ስርዓቱን፣ ቀኖናውን ዶግማውን መጠበቅ በመሃላቸው ሌላ የኑፋቄ ትምህርቶች እንዳይኖሩ መከላከል፣ ቤተክርስቲያናችን እንዳትጎዳ። ብዙዎች በማህበር ስም እየተሰበሰቡ ሳያውቁት ህይወታቸው የተጎዱ ከዚች ቅድስት ከሆነች የተዋህዶ እምነት ወጥተው በየአዳራሹ የወደቁ አሉ፣ እናውቃለን። በዚህ ዘመን እናውቃለን። ስለ ሃይማኖታችን ስለ እምነታችን ጉዳይም ብቻ በተመለከተ ነው መነጋገርም መከታተልም ማገልገልም መገልገልም የሚገባው ስለዚህች ቤተ ክርስቲያን ጉዳይ ብቻ ነውና ወደ ሌላ ብንገባ ዋጋ የለም ስለ ሌላ ጉዳይ ስለ ፖለቲካ አይመለከተንም እኛ ስለ ራሳችን እምነት ብቻ ስለ ሃይማኖታችን ብቻ ከተከታተል እንባረካለን እንቀደሳለን ለሀገራችንም እንጸልያለን ሀገራችንም ሰላም ትሆናለች። አለበለዛ ግን ሰላም ከሌለ ፍቅር ከሌለ ግን ዝም ብሎ መመላለስ ከሆነ ዋጋ የለውም፣ እና በደንብ ትኩረት ልንሰጥበት የሚገባው ስለ ሰላም ስለ አንድነት ስለ ፍቅር ስለ ራሳችን እምነት ሃይማኖት ብቻ ማየት እንደ አባቶቻችን ያስፈልጋልና ስለዚህ በፍቅር በሰላም በስምምነት ሆነን መጾም መጸለይ እግዚአብሔር ማምለክ ያስፈልጋል። የኛ ስራ የቤተ ክርስቲያን ስራ መንፈሳዊ ስራ ነው። መንፈሳዊ ስራ ብቻ ነው መስራት የሚገባ ስጋዊ ስራ ሳይሆን መንፈሳዊ ስራ ብቻ መስራት፣ እራስን ማየት፣ ራስን ዞር ብሎ ማየት፣ ሌላ ወደ ሌላ ከማየት ወደ ሌላ ከመቀሰር እጃችንን ጣታችንን ወደ ራሳችን አይተን መንፈሳዊ ሰዎች መሆን ይገባናል። በዚህ በተለይ በዚህ ሰዓት በጾሙ ጊዜ ራሳችንን ልናይ ያስፈልጋል። ንስሐ ልንገባ ያስፈልጋል። ቅዱስ ሥጋውና ክቡር ደሙን መቀበል ያስፈልጋል። ለክርስቲያን የታዘዘውን ሁሉ መስራት ማድረግ ይገባናል። በስም ብቻ ኦርቶዶክስ ነኝ ብሎ ማለት ብቻ ዋጋ የለውም። ለክርስቲያን የታዘዘውን መስራት መጾም ካለብን መጾም፣ መስገድ ካለብን መስገድ፣ መመጽወት ካለብን መመጽወት፣ የታመሙትን ሰዎች ለመጠየቅ ከሚገባን መጠየቅ፣ እግዚአብሔር የሚወደውን ሥራ መስራት፣ በእግዚአብሔር መንገድ መጓዝ። ይህንን ካደረግን ኦርቶዶክሳውያን ነን፣ ከዚህ መንገድ ከወጣን ግን አይደለንም ማለት። በበጎ መንገድ መጓዝ፣ በክፉ መንገድ መጓዝ አይጠቅመንምና አሁን ለእኛ የሚጠቅመን አንድነት ነው። እርስ በርሳችን መታየት ነው፣ መነጋገር ነው፣ መናበብ ነው፣ መወያየት ነው የሚጠቅመን ለራሳችን ለሀገራችን፣ ለቤተ ክርስቲያናችን። በዚህ ለዚህ መልኩ ከሆነ ሁሉ ነገር ይሳካል። ሁሉ ነገር ከኛ ጋር ነው፣ እግዚአብሔርም ከኛ ጋር ይሆናል። ቤታችን የሚበረከት ቤት ይሆናል። ትውልዱም የተባረከ ይሆናል። ትውልዱም ለሀገርም፣ ለቤተሰብም፣ ለሁሉም፣ ለእምነቱም የተባረከ ትውልድ ይገኛልና አጥብቃችሁ ጸልዩት። ምእመናን ልጆቻችን ጸልዩ፣ እንጸልይ። ሌላውን ትተን መጸለይ ነው፣ ወደ እግዚአብሔር ማመልከት ነው። መጀመሪያ ስለ ራሳችን መጸለይ እቅርበለኝ ስለ ኃጢአቴ ስለበደልኩት በደል ይቅርበለኝ። ከዛ በኋላ ደግሞ ለወገኖች፣ ለቤተሰብ፣ ለሀገር፣ ለቤተ ክርስቲያን መጸለይ። ከጸለይን መልስ እናገኛለን፣ ካለቀስን መልስ ይበጣልናል። በዚህ መልኩ ከሆነ ሁሉ ነገር መልካም ይሆናል። እግዚአብሔር ደግሞ ይሰማናል። ለቅዱስ ሲኖዶስ ዋና ጸሐፊ ለብፁዕ አቡነ ዲዮስቆሮስ እና ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ ለብፁዕ አቡነ ሳዊሮስ መልካም እና በውጤት የታጀበ የአገልግሎት ዘመን እንመኝላቸዋለን። ወስብሐት ለእግዚአብሔር።